ለማስጠልንት ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና እነሆ። መሰለ ገብሮት ነኝ። በህገ ወጥ መንገድ በሳውዲ የሚኖሩ ዜጋዎች የሀገሪቱ መንግሥት ባስቀመጠው ቀነ ገደብ መሰረት በሚጠብቀው ልክ ወደ ሀገራቸው እየተመለሱ አለመሆናቸው አሳሳቢ በሆኑም ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ ገለጹ። ጠቅላይ ሚኒስትሩ መንግሥት የሚችለውን ያህል ከፍተኛ ገንዘብ በማውጣት በጀመረው የማስመለስ ስራ ዜጎቹ ለከፍተኛ ችግር ከመጋለጣቸው በፊት ወደ ሀገራቸው እንዲመጡ አሳስበዋል። አብዲ ከማል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሳውዲ መንግስት በህገ ወጥ መንገድ በሀገሪቱ የሚኖሩ ሁሉም የውጭ ሀገራት ዜጎች ለቀው እንዲወጡ ያስቀመጠው ቀነ ገደብ እየተጠናቀቀ ቢሆንም የተመለሱ ኢትዮጵያውያን ቁጥር ግን በሚጠበቀው ልክ አይደለም። ከዚህ በፊት ያለማስጠንቀቂያ በተወሰደ እርምጃ እንኳን በዜጎች ላይ ከፍተኛ እንግልት ደርሷል። አሁን ጊዜው ሲጠናቀቅም ችግሩ ከዚህም የከፋ ሊሆን ይችላል ነው ያሉት። እናም ሁኔታው አሳሳቢ በመሆኑ ኢትዮጵያውያኑ በአፋጣኝ ወደ ሀገራቸው እንዲመለሱ ጥሪ አቅርበዋል። አሁንም ዜጎቻችን ጊዜው አልፎ ከዛ በኋላ የሳዑዲ መንግስት በግዳጅ እየለቀመ ወደ አገር ቤት እንዲመለስ የሚያደርጉበት ሁኔታ እየፈጠሩ ነው ያሉት። ስለዚህ ባለችን አጭር ጊዜም ቢሆን ያለ ብዙ ውጣ ውረድ፣ ኋላ የተለያዩ ችግሮች ከመከሰታቸው በፊት ዜጎቻችን አሁንም በተሰጣቸው እድል ተጠቅመው ወደ አገር ቤት ቢመለሱ የተሻለ ይሆናል። ችግሩ እንዳይከሰት በመንግስት በኩል ጥረት እየተደረገ መሆኑንም ጠቅሰዋል። በጀዳ ቆንስላ አለን፣ በሪያድ ኤምባሲ አለን። ነገር ግን አሁን ባለው ደረጃ ግን ከዛ በላይ የተለያዩ ቦታዎች ላይ ቅርንጫፎችን ከፍተን ለዜጎቻችን ቅርብ ለመሆን ጥረት አድርገናል። ይሄ መንግስት ከሰፊ ቁጥር ያለውን የራሱን ዲፕሎማቶችን ማሰማርቶ ነው ስራውን እየሰራ ያለው ከፍተኛ ወጪ አውጥተንም ነው ስራውን እየሰራን ያለ ነው። ይሄን የምናደርግበት ዋናው ምክንያት ዜጎቻችን ወደ አደጋ ከመሄዳቸው በፊት ለመታደግ የሚያስችል የመንግስትን ኃላፊነት መወጣት ስላለብን፣ ኃላፊነት ለመወጣት የሚደረግ ጥረት ነው። እስካሁን ድረስ ከመንግስት በኩል ቀረ የሚባል ነገር የለም። ማድረግ የምንችለውን ሁሉ እያደረግን ያለ ነው። ሴቶችም ወንዶችም ህጻናትም አሉ። ስለዚህ ወደ አላስፈላጊ ኮንፍሮንቴሽን ከመግባታቸው በፊት ይህን ሁኔታ ማስተካከል አለብን የሚል እምነት አለኝ። እንደ አቶ ኃይለማርያም ገለጻ ዜጎችን ለከፋ ሰብአዊ ቀውስ እየዳረገ የሚገኘውን ህገወጥ ስደት ለመከላከል መንግስትና ህዝብ ሰፊ ጥረት ቢያደርጉም ችግሩ ያልተገታ በመሆኑ አሁንም ጠንካራ ስራ የሚጠይቅ ነው። ህገወጥ ደላሎች በዚህ ሁኔታ ውስጥም ዜጎቹ እንዳይመለሱ የሚያደርጉት እንቅስቃሴ አሳዛኝና የጋራ ጥረት እንደሚጠይቅም ነው የተናገሩት። እዚህ ላይ እንግዲህ በጣም አፍራሽ ሚና የተጫወቱ ያሉት አሁንም ወደ ሀገራችን ዜጎቻችን እንዳይመለሱ እንቅፋት እየሆኑ ያሉት ደላሎች ናቸው ለመውጣት የተዘጋጁትንም ጭምር እንዳይወጡ የሚያደርጉበት ሁኔታ አለ። በሌላ በኩል ደግሞ ስብከታቸው ወተትና ማር የሚያፈስ ሀገር እንደሚሄዱ አድርጎ በአሰቃይ መንገድ ብዙዎቹ ባህር ውስጥ እየቀሩ እነዚህ ደላሎች የሚጠቀሙበት ሁኔታ እየተፈጠረ ነው የቆየው። ስለዚህ በአንድ በኩል እነዚህን ደላሎች በጋራ የምንታገልበት ሁኔታ አሁንም አጠናክረን መቀጠል ያለብን ይሆናል። ዜጎቹን በማስመለሱ ሂደት የፌዴራል መንግስት ከክልላዊ አስተዳደር አካላትና በሳውዲ ከሚገኙ የኢትዮጵያ ሚስዮኖች ጋር በቅንጅት እየሰራ መሆኑን ተናግሯል። ጠቅላይ ሚኒስትሩም የኢትዮጵያ ብሮድካስቲንግ ኮርፖሬሽን አብዲ ከማል ቻይና ኢትዮጵያ በአፍሪካና በአረቡ ዓለም መካከል ያለው ሁለንተናዊ ግንኙነት እንዲጠናከር ህግ ከማውጣት ጀምሮ ተግባራዊ እንቅስቃሴ በማድረግ አስተዋጽኦ ማበርከቷን የፌዴሬሽን ምክር ቤት አፈ ጉባኤ ያለ ያለው አባት አስታወቁም የሴኔቶች የሹራ የአፍሪካና የአረቡ ዓለም አቻ ምክር ቤቶች ማህበር ጉባኤውን በአዲስ አበባ እያካሄደ ነው። ድርጅት የሴኔቶች የሹራ የአፍሪካና የአረቡ ዓለም አቻ ምክር ቤቶች ማህበር አሴካ በአፍሪካና በአረቡ ዓለም መካከል ያለውን የቆየ ባህላዊና ታሪካዊ ትስስር መሰረት በማድረግ እንደ አውሮፓውያን አቆጣጠር በ2002 በሞሮኮ ራባት ነው የተመሰረተው። ማህበሩ የሁለቱን ዓለም ህዝቦች በማቀራረብ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ትስስራቸውን በማጠናከር በጋራ ተጠቃሚነታቸው ላይ ትኩረት አድርጎ እንዲሰራ ኃላፊነት ተጥሎበታል። እስካሁንም ስምንት የምክክር መድረኮችን አካሂዷል። የፌዴሬሽን ምክር ቤት አፈጉባኤ አቶ ያለው አባተ ኢትዮጵያ አምስቱን በማስተናገድ በሰላም በጸጥታና በልማት መስኮች ያሏትን ተሞክሮች አካፍላለች ብለዋል። ሽብርተኝነት ከመመከት አንጻር ኢትዮጵያ ከህግ ማውጣት አንስቶ ህጉን ተግባራዊ በማድረግ በኩል ህዝቦቿ እና አዲስ የመጣ ያለው ትውልድ ሰላም በማስጠበቅ በኩልና ምን አይነት ከመንግስት ጋር ሊኖረው የሚገባው ግንኙነት በሀገሩ ጉዳይ ላይ ምን አይነት አስተሳሰብ መያዝ እንዳለበት እየተሰራ ያለውን ስራ ለአረቡ አላማሳይታለች ማለት ለአረቡ ብቻ ሳይሆን ለአፍሪካ ማኅበሩ በአዲስ አበባ እያካሄደ ባለው የሁለት ቀናት ጉባኤ ላይም ኢትዮጵያን ጨምሮ ሱዳን፣ ብሩንዲ፣ ዚምባብዌ፣ ሞሮኮ፣ ናይጄሪያ ና አልጄሪያ፣ ከአፍሪካ ከመካከለኛው ምስራቅ ሀገራት ደግሞ የመን፣ ጆርዳን፣ ባህሬን ና ኳታር ተሳትፈዋል። የአሴካ ዋና ጸሐፊ አብዱል ዋስ የሱፍ በአፍሪካ ና በአረቡ አለም ዘላቂ ልማት ለማረጋገጥ እንቅፋት የሆነውን የመልካም አስተዳደር ችግር ለመፍታት ፍትሐዊ የሀብት ክፍፍል ና ህብረተሰብን ያሳተፈ አሰራር ሊኖር ይገባል ብለዋል። ለዚህ ደግሞ ማኅበሩ የበኩሉን አስተዋጽኦ ማድረግ እንደሚጠበቅበት ገልጸዋል ገልጸዋል። ለአፍሪካና ለአረቡ ዓለም የላቀ የጋራ እድገት ውን መሆን ሽብርተኝነትና የጸጥታ ችግር አሁንም ስጋት እየሆኑ በመምጣታቸው ማህበሩ ችግሮችን ከመከላከል አንጻር ከባድ ኃላፊነት አለበት ያሉት ደግሞ የሱዳኑ የክልል ምክር ቤቶች አፈጉባኤ ና የወቅቱ የአሴካ ሊቀመንበር ዶክተር ኡመር ሶሌማን ናቸው። ዓለማችን በጦርነት፣ በድርቅ፣ በጎርፍ፣ በአየር ንብረት ለውጥ፣ በስራ አጥነት፣ በህገወጥ የሰዎች ዝውውር፣ በሰብአዊ መብት ጥሰትና መሰል አስከፊ ተጽዕኖዎች ስር ወድቃለች። በተለይም ደግሞ ተጽዕኖ በአፍሪካና በአረቡ ዓለም ይጎላል። እነዚህ ጉዳዮች በሁለቱ ቀጠናዎች ዘላቂ ልማትን ለማረጋገጥ ተግዳሮቶች ናቸው። በመሆኑም አሴካ በአባል ሀገራቱ መካከል መተዋወቅና መተማመን በመፍጠር ችግሮች እንዲፈቱና መልካም አስተዳደር እንዲረጋገጥ ማገዝ ይጠበቅበታል። በአዲስ አበባ በተካሄደው የአሴካ ጉባኤ ላይ በሁለቱ ቀጠናዎች ያሉትን ነባራዊ ሁኔታዎች የዳሰሱ ጥናቶች ቀርበው ውይይት ተደርጎበታል። በኦሮሚያ ክልል የሚገኙ የህብረት ስራ ዩኒየኖች ምርትና ምርታማነትን በማሳደግ አርሶ አደሮችን ተጠቃሚ እያደረጉ መሆኑን የክልሉ መስተዳድር አቶ ለማ መገርሳ ተናገሩ። በምዕራብ አርሲ ሻሸመኔና ዶዶላ ከተማዎች በዩኒኖች የተገነቡ ሁለት የስንዴ ዱቄት ማምረቻ ፋብሪካዎች ተመርቀዋል። በዝርዝሩ ምብሩክ ተስፈ። ተወያዩ ሁለገቤ የገበሬዎች ህብረት ስራ ዩኒየን በምዕራብ አርሲ ዞን ለሚገኙ ሰባት ወረዳዎች ለአርሶ አደሮች የግብርና ግብዓትን ያቀርባል። በ1998 በ በ11ሺ ብር መነሻ ካፒታል ስራውን የጀመረው ዩኒየኑ በአሁኑ ወቅት ካፒታሉን ወደ 75 ሚሊዮን ብር ማሳደግ ችሏል። ዩኒየኑ ያስገነባውን በቀን 800 ኩንታል የስንዴ ዱቄት የሚፈጨውን ፋብሪካ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ፣ ከፍተኛ የመንግስት ባለስልጣናት በተገኙበት አስመርቋል። ፋብሪካው በ28 ሚሊዮን ብር ነው የተገነባው። ርዕሰ መስተዳድሩ አቶ ለማ መገርሳ በክልሉ የሚገኙ ዩኒየኖች አርሶ አደሩን ተጠቃሚ ለማድረግ እያበረከቱት ያለው አስተዋጽኦ ሊጠናከር እንደሚገባ ገልጸዋል። ዱራን ዶርሴ ጉያ ህራከን። ከሁሉ አስቀድሜ በዛሬ ዕለት አንድ ብለን የጀመር ነው በራሳችሁ አቅም በራሳችሁ ተነሳሽነት እንደ ማንኛውም ትልቅ ባለሀብት የራሳችሁን ዩኒየን ማስመረቅ በመቻላችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ አርሶ አደሮቻችን ከግብርና እርሻ በዘለለ ያላቸውን አቅም አንድ ላይ በማስተባበር ባለ ሀብትና ባለ ፋብሪካ ሆነው ማየት እጅግ ደስ የሚያሰኝ ነገር ነው። ይህን እድል መፍጠራችሁም በአካባቢው ያሉ አርሶ አደሮችን ተጠቃሚነት ከማረጋገጥ አንጻር ሚናው ከፍ ያለ ነውና ለዚህ ምሳሌ ለሚሆን ተግባራችሁ ላመሰግናችሁ ፈልጋለሁ። ይገኛሉ የሻሸመኔ ወረዳ አርሶአደሮች ከገበሬ ህብረት ስራ ዩኔኖች በሚያገኙት ጥቅም ምርታማነታቸው ማነታቸው እየደገ ና ተጠቃሚነታቸው እየጨመረ መምጣቱን ተናግረዋል እዚሁ አምርትን እዚሁ እንሸጣለን እዚሁ ደግሞ ዱቄቱንም በተመጣጣኝ ዋጋ እንደሚሸጡልንም ያው ቃል ገብቶልናል ዩኔኑ እኛን እያሳደገ እኛን እየጠቀመ ተጠቃሚ እንድንሆንና ትምህርትና እውቀት ከግብርና ጋር ያው እያስተማረን ብዙ ነገሮች ይረደናል ማለት ነው። በተመሳሳይ መልኩ በዶዶላ ከተማ በ32 ሚሊዮን ብር የተገነባው የራያ ዋከና ሁለገበ ገበሬዎች ህብረት ስራ ዩኒየን የዱቄት ፋብሪካም ተመርቋል። በምረቃ መርሃ ግብሩ ላይ የዩኒየኖች ወደ ግብርና ምርት ማቀነባበር ማደግ የውጭ ሀገር ምርቶችን በሀገር ውስጥ ምርት ለመተካት የሚረዳ እንደሆነ የእርሻና ተፈጥሮ ሀብት ሚኒስትር ዶክተር እያሱ አብርሃ ተናግረዋል። ለአነስተኛ ሱ አደሩ ለልማት ባለ ሀብቱ ቋሚ ገበያ የሚፈጥር በሀገራችን ከውጭ ከሚገቡ ምርቶችን በመቀነስ ለዚህም የሚውሉ የውጭ ምንዛሪ በሀገር ውስጥ በማስቀረት ከዚሁ ጋር የእርሻ መካናይዜሽን በማቅረብ ግብርናውን በማዘመን በኩል ከፍተኛ አስተዋጽኦ በማበረከት ላይ ይገኛሉ። የአካባቢው አርሶ አደሮች ከዚህ ቀደም ያጋጠማቸው የነበረው የምርትና የግብይት ችግር በዩኒየኑ አማካኝነት እየተፈታላቸው መሆኑን ገልጸዋል። እዚህ በፊት በተገኘ ዋጋ ነው የምንሸጠው። ዩኒየኑ ከተቋቋመ በኋላ ጥሩ ምርቱን ይሰጠናል። ዘሩ ጥሩ ዋጋ ነው ስንሸጥ የነበር ነው። አሁን በገበያም በኩል በአገልግሎትም ከፍተኛ ውጤት አግኝተናል። የራያው አከና ሁለገብ የገበሬዎች ህብረት ስራ ዩኒየን በቀጣይ በ30 ሚሊዮን ብር ለማስገንባት ላቀደው የፓስታና መኮረኒ የምግብ ኮምፕሌክስ የመሰረት ድንጋይ ተቀምጧል። ለኢቢሲ ለተጠናቀረው ዘገባ ብሩክ ተስፋዬ ነኝ፣ ሻሸመኔ። የቀድሞው የፌዴሬ ፕሬዚዳንት ግርማ ወልደ ጊዮርጊስ ለወጣቱ ትውልድ አረጋውያንን በመንከባከብ የእኩሉን ድርሻ ሊወጣ እንደሚገባ ተናገሩ። ሜሪ ጆይ የልማት ማህበር ከበጎ ፈቃደኛ የኪነ ጥበብና የመገናኛ ብዙሀን ባለሙያዎች ጋር በመተባበር በሐዋሳ ከተማ ያስገነባውን የአረጋውያን ማዕከል አስመርቋል። ብሩክ ሜሪ ጆይ የልማት ማህበር ከበጎ ፍቃደኛ የኪነ ጥበብና የመገናኛ ብዙሀን ባለሙያዎች ጋር በመተባበር ከስምንት ዓመት በፊት ከሐዋሳ ከተማ አስተዳደር በነጻ ባገኘው ስድስት ሺ ካሬ ሜትር ቦታ ላይ ሲያስገነባ የነበረውን የአረጋውያን ሁለገብ ማዕከል የቀድሞ የኢፌዴሪ ፕሬዚደንት ግርማ ወልደ ጊዮርጊስ በተገኙበት አስመርቋል። ማዕከሉ 12 ሚሊዮን ብር ወጪ የተደረገበት ሲሆን ለማዕከሉ አገልግሎት መስጫ የሚሆኑ ቁሳቁሶች በተለያዩ ባለሀብቶች ድጋፍ ተደርጓል። የቀድሞው የኢፌዴሪ ፕሬዚደንት ግርማ ወልደ ጊዮርጊስ ወጣቱ ትውልድ አረጋውያንን የመንከባከብ ኃላፊነቱን ሊወጣ እንደሚገባ አስገንዝበዋል። ወጣቱ አረጋውያን መርዳት አለበት። ሰውን ለመርዳት ሰው መሆን በቂ ነው ተብለዋል። ስለዚህ ወጣቱ እሱም አንድ ቀን አርጅቶ አረጋዊ ስለሚሆን አረጋዊን መርዳት በግድ አለበት። የሜሪ ጆይ ኢትዮጵያ ልማት ማህበር ስራ አስኪያጅ ሲስተር ዘቢደር ዘውዴ ማዕከሉ ሕክምናን ጨምሮ የተለያዩ አገልግሎቶችን ይሰጣል ብለዋል። አረጋውያን መጥተው የሚዝናኑበት ስፖርት የሚሰሩበት የሚታሹበት፣ የተለያዩ የነርቭ ሕክምና የሚወስድበት እቤት ለቀሩ አዛውንቶች በጎ ፈቃደኞችን አሰልጥነን በሁሉም ክፍለ ከተማ ላይ ድጋፍን በየቤታቸው ይደረግላቸ። አረጋውያን ለዚህ አገር አገልግሎ ከተማዋን አገልግሎ ብዙ ዋጋ ከፍለው ያለፉ እንደመሆናቸው መጠን በዋናነት በእድሜያቸው እየጨመረ ሲሄድ የራሳቸው ማረፊያ ስለሚያስፈልጋቸው ይህን ማረፊያ ሊገንቡ የሚችሉ አካላት በመጡበት ጊዜ ተገቢውን ድጋፍ በማድረግ ቦታ በማመቻቸት የገንዘብ ድጋፍ በማድረግ ባለሀብቶችን በማስተባበር እየሰራን ነው ያለነው ያነጋገርናቸው አረጋውያን የማዕከሉ መገንባት ማህበራዊና ኢኮኖሚያዊ ተጠቃሚ ያደርገናል ነው ያሉት አሁን የማዕከል መገንባቱ ለእኛ ጥቅም አለው አቻዎቻችንን እናገኛቸዋለን እዚህ መተን ውለንም ተጫውተንም ተደስተን እንሄዳለን። እርጅናውንም አናስታውስም። እንደዚህ የሚጠይቀን የለም። ስለ ሀገሪቷም ስለራሳችንም ስለቤተሰባችንም እንደዚህ ትኩረት አድርጎ እኛን የሚያነጋግረን የለም ነበረ። አሁን ግን እዚህ መድረሳችን እጅግ በጣም ትልቅ ነገር ነው። በጣም ተደስተን ነው እና ሕይወታችን ለምልሟል። እኔ የሕይወቴ ለምልሟል እና ከኔ በታችም ያሉት ደግሞ መጥተው እዚህ አርፈው ሲያርፉ መጠለያ ሲያገኙ እጅግ በጣም ይበረታታሉ ብዬ ነው። መሰል አረጋውያንን ተጠቃሚ ለማድረግ በአዲስ አበባ አርባ ምንጭና ድሬዳዋ መሰል ማዕከላት እንደሚገነቡም ተገልጿል። ለኢቢሲ ለተጠናቀረው ዘገባ ብሩክ ተስፋዬ ነኝ ከሐዋሳ። በዛሬው ዕለት ለተለያዩ አካላት የ2.6 ሚሊየን ብር የታላቁ የኢትዮጵያ ህዳሴ ግድብ ቶምቦላ ሎተሪ ተሸጠ። የሎተሪው የሽያጭ ቀን ከመጠናቁ በፊትም ሁሉም የህብረተሰብ ክፍል ሎተሪውን በመግዛት ለግድቡ ግንባታ አስተዋጽኦ እንዲያደርግ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ጠይቀዋል። ዝርዝሩን ነጻነት ወርቁ አዘጋጅተዋለች፣ አልጋነሽ ተካት አቀርበዋለች። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተቀመጠበት እለት ጀምሮ በተለያዩ መንገዶች የገቢ ማሰባሰቢያ እየተካሄደ ይገኛል። የቦንድ ግዥና የህዳሴ ዋንጫ ደግሞ ዋነኞቹ ናቸው። ከነዚህ የገቢ ማሰባሰቢያ መንገዶች በተጨማሪ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ከብሔራዊ ሎተሪ አስተዳደር ጋር በመተባበር የግድቡን የተንቦላ ሎተሪ አዘጋጅቷል። ሎተሪው ከሚያዝያ አንድ ጀምሮ በገበያ ላይ የዋለ ሲሆን በዛሬ ዕለት የተለያዩ የመንግስትና የግል ተቋማት እንዲሁም የፖለቲካ ፓርቲዎች የ26 ሚሊዮን ብር የሎተሪ ትኬት ግዢ ፈጽመዋል። እኛ ተፎካካሪ ፖለቲካ ፓርቲዎችም ይሄ ሎተሪ አባሎቻችን በሰፊ እንዲገዙ አድርገናል። አሁንም እየገዙ ነው። ዛሬም ቢሆን ምሳሌ የሚሆን ሁኔታ ለመግዛት መተናል። ይህንን ደግሞ ማንኛውም ዜጋ አሻራውን በማስቀመጥ ትንሽ ይመስላል ነገሩ አንድ ሎተሪ ቢገዛ አቅሙ በፈቀደ ካደረጋል ታሪክ ሰረ ማለት ነው፣ አሻራ አስቀመጠ ማለት ነው። እዚህ ምክንያት በዛሬ ለት እኛ እንግዲህ በዚህ ለህዳሴ ግድብ የሚሆነው ለህዳሴ ግድብ ብሔራዊ ምክር ቤትም ለራሳችንም ትኬት እንገዛለን። እንደ መስሪያ ቤት አንድም ሰራተኛ ሳይቀር ማክሲመም አስር ሎተሪ ሚኒመም አንድ ሎተሪ፣ አብዛኞቹ ግድ የመቶ ብር ሎተሪ ማለት አራት አራት የገዙበት ሁኔታ ነው ያለው። ባንካችን ለ1764 የቶምቦላ ትኬቶችን ወይ ሎተሪዎችን ለሰራተኞቹ በስጦታ መልክ ገዝተዋል። ሰራተኛውን በግሉ የሎተሪውን የመግዛቱን እንቅስቃሴ እያደረገ ነው ይገዛልም። ማስተባበሪያ ጽህፈት ቤቱ የሎተሪው መሸጫ ቀነ ገደብ ከመጠናቀቁ በፊት ሁሉም የህብረተሰብ ክፍል ሎተሪውን በመግዛት ለግድቡ ግንባታ አስተዋጽኦን እንዲያደርግ ጠይቋል። ይሄ ሎተሪ የሚጠናቀቀው ግንቦት ሰላሳ ነው። ከግንቦት ሰላሳ በፊት ሁሉም የህብረተሰብ ክፍል ዜጋው፣ ድርጅቶች ብቻ ሳይሆኑ እያንዳንዱ ዜጋ በዜግነቱ ሲጠይቅ የነበረውን ነገር አሻራውን ለማስቀመጥ በአንድም በሌላ መልኩ ሲፈልግ ስለነበረ፣ ይህን አጋጣሚ በመጠቀም አንድ ተንቦላ ለታላቁ የህዳሴ ግድብ ሎተሪ እየገዛ አንድም ለታሪክ ያስቀምጣል፣ ሁለትም በጨዋታው እድለኛ ከሆነ ከሽልማቶች ውስጥ ቤት መኪና ሊደርሰው ይችላል የኢትዮጵያ አየር መንገድ የ2 ሚሊዮን ብር ወጋገን ባንክ የ11700 ብር እንዲሁም አንበሳ ባንክ የ3750 ብር የሎተሪ ትኬት ገዝተዋል ሌሎች ተቋማትም የእነሱን አርያ ሊከተሉ ይገባል ብሏል የብሔራዊ የስነ ልክ ኢንስቲትዩት በትራንስፖርት ዘርፍ የሚታዩ ችግሮችን ለመቀነስ ሳይንሳዊ የልክ የታተገባበር እንዲኖር እየሰራ መሆኑን ተናገረ የኢንስቲቱቱ ዓለም አቀፍ የስነ ልክ ቀንን አክብረዋል። ሙሉጌታ ተስፋ፣ ዘመናዊ የልኬት ስርዓት ከመጀመሩ በፊት ሰዎች እንደ ልማዳቸውና የሀገራቸው ባህል የተለያዩ ባህላዊ ያለካክ ዘዴዎች ይጠቀሙ ነበር። ይህን ልማዳዊ አሰራር ለማስቀረት ዓለም አቀፍ ይዘት ያለው ሳይንሳዊ የመለኪያ ዘዴ ለመፍጠር እንደ አውሮፓውያን አቆጣጠር በ1875 ማለትም ከ142 ዓመታት በፊት 17 ሀገራት ስምምነት ፈረሙ። ኢትዮጵያም ይህን ስምምነት በ1962 ዓ ም ተቀብላ በአዋጅ ደንግጋ ስራ ላይ ያውላለች ይህን ስምምነት ለታላላቅ የፈጠራ ግኝቶች ለኢንዱስትሪያዊ ውጤቶችና ለዓለም አቀፋዊ የንግድ ትስስር አስተዋጽኦ ማድረጉን ነው መረጃዎች የሚጠቁሙት። የብሔራዊ ስነ ልክ ኢንስቲትዩት በ2003 ዓመተ ምህረት የተቋቋመ ሲሆን እስካሁን በሙቀት ግዝፈት ይዘትና ግፊት እንዲሁም በኃይልና ሚዛን አለካኮች ዓለም አቀፍ እውቅና አግኝቷል። ኢንስቲትዩቱ በትራንስፖርቱ ዘርፍ የሚታዩ ችግሮችን ለመፍታት በስነ ልኩ ዘርፍ እየሰራ እንደሚገኝ ገልጿል። ከትራንስፖርት ጋር አሁንም አሽገን የምንልካቸው ቡና፣ ሰሊጥ የመሳሰሉት አሉ። የእነሱ ሙቀትና የእነሱ እርጥበት በዛ በኮንቴይነሩ ውስጥ ትክክል ነው ወይ ከሰዎች ጤንነት ጋር ከሰዎች ደህንነት ጋር ያሉ ነገሮችን ለማስተካከል የሚጠቀሙባቸው በትራንስፖርት ዘርፍ የሚጠቀሙባቸው መሳሪያዎች ትክክለኛነት የምንለካበት ስለሆነ ለትራንስፖርት ትልቅ ሚና ይጫወታል። ልኬት ለዘመናዊ አኗኗር፣ ደህንነቱ ለተጠበቀ ሕይወትና ለመልካም ማህበራዊ ግንኙነቶች ጠቃሚ ቢሆንም ሰዎች ራሳቸውንና ንብረታቸውን ከማስለካት ይሸሻሉ ተብሏል። ልኬት የሰው ልጆች የማህበረሰባችን የየዕለት ከእለት ተግባር ጋር የተቆራኘ ጉዳይ ነው። ስለዚህ ከዚህኛው ነገር ስንሸሽ ትንሽ ጊዜ ለማተፍ ብለን ከልኬ ትንሸሽ በጣም በርካታ አመታትን ሉዝ ልናደርግ እንችላለን። መኪናቻችንን በአግባቡ እቃዎቻችንን በአግባቡ ካለማስመርመር፣ ካለማስለካት ጋር ተያይዞ ትንሽ ልንከፍለው የምንችለውን ወጪ ታሳቢ አድርገን ከዛ ስንሸሽ እጅግ በጣም በርካታ በሺዎችና በሚሊዮኖች የሚቆጠር ገንዘብ ደግሞ ወጪ ሊያስተደርገን ይችላል ማለት ነው። የሀገሪቱ ኢኮኖሚ እያደገ የማምረት አቅም እየጎለበተና የውጭ ንግድ መጠን እየጨመረ በመምጣቱ ለጥራት ትኩረት ይሰጣል። ለዚህም የተለያዩ የኢንዱስትሪ ምርቶች በልኬት ውስጥ ማለፍ ስላለባቸው ለዘርፉ እድገት እየሰራ ነው ተብሏል። የስነልክ ትምህርት በከፍተኛ የትምህርት ተቋማት ስርዓት ትምህርት ተካቶ በመሰጠት ላይም ይገኛል። የዓለም የሥነ ልክ ቀን በዓለም አቀፍ ለ142ኛ ጊዜ በኢትዮጵያ ደግሞ ለአስረኛ ጊዜ በብሔራዊ የሥነ ልክ ኢንስቲትዩት ልክ ተከብረዋል። በአዲስ አበባ ከተማ እየተገነቡ ያሉ ትላልቅ የንጹህ መጠጥ ውሃ ውሃና የፍሳሽ ማስወገጃ ሜጋ ፕሮጀክቶች ሲጠናቀቁ የከተማዋን የመጠጥ ውሃ እጥረት ለመቅረፍ ያግዛሉ ተባለ። የአዲስ አበባ ውሃና ፍሳሽ ባለስልጣን በከተማዋ እየተገነቡ የሚገኙ ዋና ዋና ፕሮጀክቶችን ለከተማዋ ምክር ቤት አባላት አስጎብኝተዋል። መለሳ ከሶስት ሚሊዮን በላይ ሰዎች የሚኖሩባት አዲስ አበባ እድገቷን ለማሳለጥ መሠረታዊ የሆኑ ሜጋ ፕሮጀክቶችን እያስገነባች ትገኛለች። ከነዚህ መካከል በዓለም ባንክ ድጋፍ በተገኘው አንድ መቶ ሚሊዮን ዶላር እየተገነቡ ያሉ የንጹህ መጠጥ ውሃና የፍሳሽ ማስወገጃ ፕሮጀክቶች ይጠቀሳሉ። በከተማዋ ሶስት የፍሳሽ ማጣሪያዎች በግንባታ ላይ የሚገኙ ሲሆን ከ200 ኪሎ ሜትር በላይ የፍሳሽ ማስወገጃ ቱቦዎችም ተዘርግተዋል። ከ200ሺ ሜትር ኪዩብ በላይ ውሃ መያዝ የሚችሉ ታንከሮችም እየተገነቡ ነው። አዲስ አበባ ሶስት ተፋሰሶችን ይዛ የተከፈለች ከተማ ነች። አሁን ከጀርባ የሚገኘው ፕሮጀክትም የትልቁ የሚባለው ተፋሰስ የቃሊቲ ተፋሰስ ፕሮጀክት ነው። ይሄ ፕሮጀክት መቶ ሺህ ሜትር ኪዩብ ነው ማጣራት የሚችለው። ስለዚህ ከ1.5 ሚሊዮን ህዝብ በላይ ወደ ስድስት ክፍለ ከተማዎች የሚገኙ ነዋሪዎችን ተጠቃሚ ማድረግ የሚችል ትልቁ ተፋሰስ ነው። ስለዚህ ይሄ ግንባታው በአሁኑ ሰዓት ወደ 80 ፐርሰንት ላይ ደርሷል። ይሄም ሲጠናቀቅ ወደ 1.5 ሚሊዮን ህዝብ ተጠቃሚ ሲያደርግ ከቨሬጁንም አሁን ያለውን 10 ፐርሰንት ወደ 50 ፐርሰንት ከፍ ያደርገዋል። የአዲስ አበባ ውሃና ፍሳሽ ባለስልጣንም በከተማዋ እየተገነቡ ያሉ ፕሮጀክቶችን ለከተማዋ ምክር ቤት አባላት አስጎብኝቷል። ከተማችን ካላት እድገት አንጻር እያደገች ከመጣችበት የህዝብ ቁጥሩም እየጨመረ በመጣበት ሁኔታ ላይ የፍሳሽ አወጋገድ ዋነኛ ጥያቄ እየሆነ ነው ያለው። የፍሳሽ መስመሮች ከዋናው መስመር ጋር የሚገናኙበት መንገድ ለባለስልጣኑ መስሪያ ቤት እየጠየቀ ደግሞ ይህንን ከየቤቱ ጋር የማገናኘቱ ስራ በፍጥነት ወደ ተግባር ተገብቶ መሰራት አለበት። በተለይም የፍሳሽ ማጣሪያ ፕሮጀክቶቹ ሲጠናቀቁ የንጹህ መጠጥ ውሃ እጥረትን ይቀርፋሉ ተብሏል። በቅርብ ጊዜ እንኳን የሚጠናቀቁትን ካየን ከ150 ሺህ ሜትር ኪዩብ በላይ የተጣራ ከፍሳሽ ማጣሪያ ጣቢያ የተጣራ ውሃ እናወጣለን። ስለዚህ ራሱን የቻለ ማጠራቀሚያ፣ ራሱን የቻለ መስመር፣ የተለያዩ ኢንፍራስትራክቸሮች ዘርግተለት ይሄንን ሪዘርቭ ማድረግ ከተቻለ ግንባታ ይሄንን የሚወስድ ከሆነ ለግንባታ ለግሪነሪ ይሄን መጠቀም የምንችል ከሆነ ለካርፕ ለመኪና መጠቀም ይቻል ከሆነ ከንጹህ መጠጥ ውሃ ለዚህ ፐርፐዝ የምናውለው የነበረውን ውሃ ሴቭ እናደርጋለን ማለት ነው። የፕሮጀክቶቹ ግንባታ ሲጠናቀቅ ደግሞ የከተማዋ ነዋሪዎች በተለይም በጋራ መኖሪያ ቤቶች አካባቢ የሚስተዋለውን ችግር ይቀርፋልም ነው የተባለው። ተመካዮቻችን፣ የሰዓቱ ዜና በዛ በቃ መልካም